ሰሉ ሸደጉ ስለዚህ በዚህ ከዚህ ቀደም በመጀመሪያ ደግሞ ይህን በቀጣይ የተጠናቀረ ሁሉ ቤት ያለው ለማውጠ እንዲማር በማድረግ በአብረ ላይ ይሄ ነገር እንግዲህ ሰው ፈልጎ በጣም ኢንተሊጀንት ነው። የአክሰሱ ነው የመማር አክሰስ ካጡ ነው ቤት የሚቀሩት እንጂ ከተማሩ

ሁሉም ቀምጦን ኔት ባደኛ ጭሙ በለውታል አላ ያልቅ ሁሉም ግዝ ያልቅ ሀደነቶ ያልቀያን ደዌ ያልቅኒ ሀደ ግዝ ባለቀ ደዌ ታያልቅኒ ያለቀይ ጊዜ ከሆነ ለታለቀይ ወጅ በሰጋር ከተሽሞት ባ ጭሙ በለውኒ አሽረም ትምህርተም የዲነም የዱኒያም ቢትማር ፈያን አካዳሚክም የሸሪያሚ ቢትማር ባ ጭሙ ቢል ፈያን ስድቢት አለሆኒ አላ ላለቀ ጊዝ ደዊ ላለይኮ ጭሙ በሉ ይታ ማል አለሆነ ይማል በያን ወይም ወልድ ሼ በያን ጊዜ አለሆን አለ ሞቲ ለበሎት ከሻው ሀበይ ላይ ዶይ

የመሐመድ ወላጅ እናቱ ነኝ። መሐመድ አሁን ሀይ የኛ አመቱን ልይዝ ነው እና ኡሙ መሐመድ ነው የሚለው ማዕከል በራሱ ስሙ በመሐመድ የተነሳን የተመሰረተው ሳውዲ አረቢያ ስኖር ብዙ የኛ የስልጤ ተወላጆች ኦቲስቲክ ልጆችን ከሰው ጋር ወደ ቤተሰብ ጋር ይልኩ ነበረ እና የት ነው የምትልኳቸው? ወደ ክፍለ ሀገር ነው። እና ሳስበው የዚህን ያህል መረጃ የሌለበት ቦታ ልጆቹ ከሚሄዱ ለምንን ወራቤ ሄጄ እነዚህ ልጆች አልሰበስብም ብዬ ቤት ሰራሁኝ እዚህ ገባሁኝ ማለት ነው። አሁን በማዕከሉ ወደ ሀያ የሚጠጉ ልጆች አሉ። ሀጂ ደግሞ አግዘውናል በብዙ ነገር። አላህ ይጠብቃቸው። አላህ ያኖርልን ፍሬውንም መየው አላህ ያድርጋቸው። ኦቲስቲክ ማለት አብኖርማልም አይደለም ኖርማልም አይደለም፣ ሰብ ኖርማል ናቸው። ግን የእኛ ማህበረሰብ እንደ አብኖርማል ነው የሚቆጥራቸው። ከተሰራባቸው ለውጥ ያመጣሉ። ከእኛ መሀል ሀፊዝ ይሆነ ልጃለን አይናገርም፣ ግን ቁርአንን ሀፍዘዋል። ብዙ አይነት ታይለንት ያላቸው ልጆች አሉ። ያንን ታይለንታቸውን እያወጣንን የምንሰራበትን ማህበረሰቡ የሚያግዘን የምንታገዝ ከሆነ ብዙ መስራት ይቻላል እና መቀየር ይችላሉ። ነው የኛ ሰብ ደግሞ ምንገዘላን ተበርቼን መጣን አበሮስን ባኘ መርከም እንደዚህ ብሎ ነገር የለም። የማያውቀውን ሕፃን ልጅ በቤተሰቡ የተነሳ አላህ አይቀጣም እና ይሰራባቸው አምኖ ማህበረሰቡ ልጆቹ ያውጣ ከተሰራባቸው ብዙ የሚሰሩት ነገር አለና አላህ ያግዘን እናንተንም አላህ ያክብርልኝ። ሰውድ አረቢያ አዲስ አበባ ይህችንን ትንሽ ነው ወደዚህ

ግዝ አለባላ ሀውጂ በሰጋር ከፍሪ ቢላ ነ አያም ሀደጋን ይህን ያስተባበረ የዞን ምክትል ተተኪ ቡርየ ትንዳጋሪ ተተኪ ሙበራ በጉቲነ ትረከቦት የሮር የሆነ ከይሪ ጀዘክፈለም እንደገና የዞኑም የወረዳም ማህበራዊ ሀላፊ ሆንኩም ገና ሱማም መቻላ ሚዲያም የዓለም ተረከቡ ህነይ ለዓለም ለእኛም ወገን ላለይ አጂ ጎታም አላህ ከይረ ጀዘክፈለም ሚላው ተኢዞ ኣትኪትሎት ሽኩራ ብኣላሃን ባሸከር ክዞፍ ለገረደ ቀመሪ የሱፍ ኣርቦትን ማልትን ተትብል ሊንካልቤጅ ተሜድ ጠክቃንንተ ቲትበች የጋር ከረቀበተ ግዝባሌታ ጃቲትብል ኢ ደረጃ ጀት ጀቲ ሊሽ ኣላህ ከይረ

ቀጥ ተው ሂን ኮል ብለንም ሀደጎ ወኢድ አም ሲበሰቢናሪ በጋር በሚል ሀደጎ ሆሊን ኩዞሮን ወልድ አለሙ ያኒን ኩማን አላ የታማኝ የሆነ እንጂ አላ ኢንጂነር ነጃሽን ካል የስልጤን ታሪክ ፍለፈላ ወጣ ጀበርቲን ካል ደች ለደች ስልጤን ቲያትራ ክቡ ጄኔራል ኑርሻን ካል በለክ ግዝባላኒ ለባት ከላው አንካል ወልድ አለሙ ተጠቀምቡይ አደረ ለማው አልሐምዱሊላህ ሰላቱ ወሰላም አላ ረሱልላህ

ምስቲ ግን ይሄ አክብል ችላው ብቻ አራተኛን ግን ረደውን አደግን አምስት ሚሊዮን ለጎርፍ ሰብ ባሹ ቴባኢዮ ግን አደግን በሳንኩራ አደግን በለይ ስለዚህ ሁሉም ከያቱም ነኬቻል ጀርመነ ማለ ሙሀደበሆን ይሀደም ሎኒ ማህበር ደበሆን ብሄት ሰየሙታ አቱሙም ጃጎ አላህ ይገዘሙ ትራወጡን አለሙ ያልፈቅንኩም በስኤድካ ስዑዲ ማለሙ ለሂክመ ቁርበ ታሪክ ሞ አንገተነ ቀልኩሞም አኩም ልፈቁ ጅዳሜ አለሙ ዱበይ አለሙ ደውሃ ያለም ደቡብ አፍሪካ ያለሙ ሙሉ ዓለም ያለሙ የሲልጤ ወጅ አላህ ያልፈቅንኩም ያ ረቢ ገና የሚገዛ ነው ቲላ ግዝን ነበርና አኩን ገለኛ የሚገዛ ነው አቱም አላህ የቂራ ሁ ሂንኩ ትጥቅላ ቀለውም አላህ ተሜት ጠቃሚ ሁኑ። አላሁ መሰል ስሜ መሐመድ ኑር እስማኤል ነው። ይህን እኛ መጣ ነው። ከቤተሰብ ተለይተን መጣ ነው። ይህንን ዓለም አቀፍ የስልጤ ህብረት የስልጤ ልጆች ህብረት የሆነው ዓለም አቀፍ የተመሰረተው ቅድም ኢማም ሀጅ አብድላዲ ሲሉ የነበረው መስራቾቹ መቀመጫው የሚያንቀሳቀሱ ሰዎች ሰሜን አሜሪካ ስለጀመሩት ነው እንጂ ዓለም አቀፍ ጠቅላላ ቦታ ያሉ የስልጤ ህብረቶችን ወደፊት ደግሞ ለአዎንች ተደርጎ ለህዝብ ግልጽ የሚሆን ጥሩ ስራ የሚሰራ ዓላማውን ይዞ የተነሳ ድርጅት ወራቤ ላሉ ኦቲዝም መስማል ለተሳናቸው እና መቄዶኒያ ላሉ አንድ ጊዜ ይህንን መልእክት አድርሱልን ብሎ ይዘነ መጣ ነው። እኛ ማለት ነው። ይሄ ማህበር የተለያየ ስም ቢኖረው ይህን የመሰረቱ ሰዎች ብዙ እንቅስቃሴ አድርጓሉ። በጎፍለላው ጊዜ አምስት ሚሊዮን ብር ነው የሰጡት ለጎፍለላ እንትን። በተለያየ ጊዜ ሳንኩራም ጎርፍ ሲከረስ ሲከሰት የትም ሁሌ ቀድሞ የሚገኙ ናቸው። ይሄኛው የመሰረቱ ድርጅት ወደፊት ነጃሽ የሚገልጸው ሆኖ በትምህርት በስለል ልቦና ማህበረሰብን ከማንቃት ብዙ አስቦት የተነሱ ነገር አለ፣ ወደፊት ስንደርስበት እናያለን። ሁሉም ሰው ከጎናቸው እንዲቆምና የእነሱን ራእይ እንዲከተል መልእክትን ያስተላልፋለሁ። ኢድ ሙበር። አሰላሙ አለይኩም። ነጃሽ ከድር እባላለሁ። ዛሬ እዚህ የተገኘ ነው የዓለም አቀፍ የስልጤ ህብረት ወይም ኢንተርናሽናል ስልጤ አሊያንስ የሚባል አዲስ ዓለም አቀፍ ድርጅትን መልእክት ለማድረስ ነው። ስልጤ ዓለም አቀፍ የስልጤ ህብረት በመላው ዓለም የሚገኙ የስልጤ ተወላጆችን በማስተሳሰር በትምህርት፣ በተለያዩ ማህበራዊ ጉዳዮች የስልጤ ተወላጆች በጋራ ጉዳያቸው በጋራ እንዲሰሩ ለማድረግ የጀመረ በሰሜን አሜሪካ ፍቃድ አውጥቷል። ዋና መቀመጫውም እዛ ነው። በቅርቡ ደግሞ ላውንች ለማድረግ ብዙ ዝግጅቶችን የሰራ የተንቀሳቀሰ ይገኛል ወደፊት የስልጤ ተወላጆች በብዛት በሚኖሩባቸው ቦታዎች ሁሉ ቅርንጫፍ መስሪያ ቤቱን ከፍቶ የማህበረሰቡን ጉዳይ በተለይ በዓለም አቀፍ ደረጃ ኢምፓክትፉል የሆነ እንቅስቃሴ ለማድረግ የህብረተሰባችንን በዓለም አቀፍ በተለያዩ ጉዳዮች ለመወከል በኢኮኖሚው፣ በትምህርቱ፣ በጤናው ዘርፍ በተለያዩ ዘርፎች ማህበረሰባችን ለማገዝ በተለይ በዓለም አቀፍ ትምህርት ተቋማት በዩኒቨርሲቲዎች የስልጤ ተወላጆች የስኮላርሽፕ እድል እንዲያገኙ ሰፖርት ማድረግ በኢኮኖሚው በግንዛቤው በስልጠና በተለያዩ ነገሮች ለመስራት አልሞ የተነሳ ድርጅት ነው። በቅርቡ ላውንች እስከሚሆንም ድረስ በጎ ስራ ለመስራት ነገ ከነጎዲያ ማለት አያስፈልግም፣ በማለት አረፋን፣ በኛ ምክንያት የተወሰኑ ሰዎችም ቢሆን ተደስተው እንዲያሳልፉ እንፈልጋለን ብለው ይሄን በሶስት በአራት ቀን ያስተባበሩት ስጦታ የአረፋ የእርድ የሚሆን ነገር እንድንሰጥ ላቸው ነው የላኩን። እሱን ለማድረስ ነው እዚህ የተገናኘ ነው። በዚህ መሰረት የአረጋውያንን ቅድም ዘይረናል። አሁን ደግሞ የምንገኘው ኡሙ መሐመድ ኦቲዝም ሴንተር ነው። ማህበረሰባችን ውስጥ እንደዚህት ማዕከል እንዳለ ብዙ ሰው መረጃም የለውም። ኦቲዝም ምን እንደሆነም ብዙ ግንዛቤ የለም እና አንድ እህታችን መሐመድ የሚባል ልጅ አላት ኦቲዝም በራሷ በልጇ ደርሶባት እሱን ተንተርሳ የከፈተችው ማዕከል ውስጥ ነው ያለ ነው። እና መልእክታችን ያድርሰናል። ስልጤ ኢንተርናሽናል ስልጤ አሊያንስ በሚቀጥሉት ጊዜያት ብዙ እቅዶች፣ ብዙ ራእይ፣ ብዙ አላማ ስላለው አላማውን እንዲያሳካና ቦታውን እንዲደርስ የሁላችሁንም ትብብር የሁላችሁንም እገዛ ይጠይቃል። እንኳን ያደረሳችሁ። ኢድ ሙባረክ ለማለት ወዳለሁ።